ተበኩልሽ እንጂ በሰዓቱ ተሰምቶኛል ቢካውስ ላይገኔና አንቺ እንደ ወንድም እና አይት ምን ተያይ ሰዎች ነን። ድንጋይን ሃያ ዓመት ውሃ ውስጥ ብታስቀምጠው ዋና አይለምድም። ሰላም ሰላም፣ እንዴት ናቸው የተወደዳችሁ እና የተከበራችሁ እዚህ ቻናል ተከታታዮች። አሪፍ አሪፍ አዝናኝ ቪዲዮዎች ወደ እናንተ እየገረብ ያለው። ይህንን ቪዲዮ እስከ መጨረሻው በማየት የሰብስክራይብ ምልክቱን መንገድ እንዳይረሳ። ወደ ቪዲዮ እንሂድ። በደንብ የምወልጩት በአካል ሳይወጣው ሲያንስ ነው እንጂ ድንጋይን ሃያ ዓመት ውሃ ውስጥ ብታስቀምጠው ዋና አይለምድም። ስ ልክ የምር ልክ ሰልጠነ ሶሳይቲ መሀል ተጠግታ እየኖርክ መለወጥ መሰልጠን ከከበደ ህይወት ላይ ተስፋ መቁረጥ ነው ያለብት። የጀርባ ቀማ ያ ፍተኝ እንጂ በቃ ሊገባ ይገባል። ተረዳኝ። አንዳንዴ መልስ የምትመልስለት ሰው ክብር ያለው ሰው መሆን አለበት። አእምሮ ምን ያህል ደረጃ ሊሄድ እንደሚችል አሳይተኛል። አደለ በቃ ከአንተ ጋር እንደዚህ አይነት መልስ መመላልስም አልፈልግም። ትልቅ ሰው ነኝ። አንተ እንግዲህ ጭቃ ከሆንክ ከኔ ከአንተ ጋር አንድ ላይ መቆጠር አልፈልግም። እና ኮንተንት ቀይሩ ለማለት ነው። በቃ አልጎሪዝሙ አዳዲስ ነገር ይፈልጋል። ገብቶሃል። ህዝቡ ይለጃሃል። አንድ ነገር ላይ ችክ ስትል ኮንተንት ቀይር። ከአናቴ ላይ ውረድ። አስኮናኝ

ሰው አዛት ታርክ ሬሳ ሳጥኑ ባዶኔ እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስቴር አቶ መለስ ዜናዊ ነው ይመስላል። ሰሞኑን እንግዲህ በሶሻል ሚዲያ ላይ እጅግ መነጋገሪያ ሆኗል። ይህ ምስል በብዙዎች ዘንድ እየተቀባበለ ነው የሚገኘው። እንደምታዩት መልኩ፣ መነጽሩ፣ ጺሙ ምናልባት ስረጎም ጀለቢያ ቢነሳ ቁርጥ መላጣ ይሆናል ብዬ ተስፋ አድርጋለሁ። ለማንኛውም ይህንን ምስል እንዴት አገኛችሁት? ሬሳ ሳጥኑ ባዶ ሆኖ ነው የተቀበረው የሚባለውስ ነገር እውነት ነው እንዴ? ምን ይመስላችኋል? የመረጃ ለሌሎች ሼር አድርጉ። አዲስ የሆናችሁ ፎሎ ማድረጋችሁ እንዳትረሱ። መልካም ቀን። ለቫኬሽን ሄደ ሰው ገርተ ሆነ እንዴ? የተመለሰ ወደ ሀገር ወደ እናት ሀገር ካምቱ ኢትዮጵያ እውነት የሚኖር ሱ ገኔ ወይስ ሰማችኋል? ምግብ ውስጥ ምን አይነት መርዝ እንደምጨምር አናውቅም። እናንተ እንዴት ዋላችሁ? አለን ነው እስኪ አንዴ፣ እሺ መጣ ስማ ሂቺ ጎረቤታችን የዘላለም ጠላታችን፣ ምግብ ውስጥ ምን አይነት መርዝ እንደምጨምር አናውቅም። ምግብ ምናምን ብሉ ምናምን ብትል ማለት ነው አልበላም ነው የሚባለው። ምግብ ትበላለህ? ና ማካዬ፣ ውዬ ቁጭ ሳሰርቻለሁ፣ ና እንብላ ብላ

ማለት አብራችሁ አድራችሁ ነበር አብራችሁ አድራችሁ ነበር ከጓደኛ ጋር ማ ገጠር ነበር አይደለም ከዛ ልክ ማታ አምስት ሰዓት ላይ አካባቢ ትንሽ ሲመሽብን፣ በቃ ለምን አብረን አናድርም ብለን። ከዛ ይሄት ነው እንደም እኮ ነው አይደለም፣ ነው ፈታ እያላችሁ ሰብስክራይብ እያደረጋችሁ እንግዲህ ቪዲዮ እኮ እኔ ሰው ፊት ከሰው ጋር ነኝ፣ አትቆጭኝ

ለወንዶችም ምርጥ የስራ እድል። ስራ የሌላችሁ ሰዎች እንኳን ደስ ያላችሁ። የስራ አይነት ጸሐፊ፣ ጾታ ሴት፣ እድሜ ከ20 እስከ 28፣ ልምድ ዜሮ ዓመት፣ የስራ ሰዓት በቀን 5 ሰዓት፣ ደሞዝ 40 ሺህ ብር። ጾታ ወንድ፣ እድሜ ከ20 እስከ 25፣ ልምድ 20 ዓመት፣ የስራ ሰዓት በቀን 20 ሰዓት፣ ሰዓት ማውራት የሚችል በአንደኛውና በሁለተኛው የዓለም ጦርነት የተሳተፈና ቢያንስ 5 ሰው የገደለ ሁለት ጎል በአለም ዋንጫ ያስቆጠረ በአክሱምና በላሊበላ ግንብ ላይ የተሳተፈ ከኢትለር ጋራ ሰልፊ ፎቶ ያለው ዳይኖዘር የጋለበ የማቱሳላ ጎረቤት የነበረ ደሞዝ 2000 ብር። ስራ ለሌላቸው ጓደኞች

እሺ እኔ እንደምትመለከተው እንደዚህ አይነት መሀል ላይ ኩሽ አልቋል። ስለዚህ መሀል ገባች። አሁን ምን አድርጋለሁ? ጥያቄ የሆነ ካርታ ወስዳለህ። ከዚህ ውስጥ የሆነ መሀል አካባቢ ነች ግን

ምን አይነት ንፍጣ ምን አንተ ልጅ ምን ነው እቺን የምታክል አሪዛ አሪን እንደዚህ ከምቆጠበው ብርን እንደዚህ ቆጠባ አታጠራቅም? ንፍጣ እና እንትን ማረግ እና ችግር

መድኃኒቱ የእብድ መድኃኒት። ሰገራ እንደሚያሳየው እብድ እንደሆንክ ነው። እና ደግሞ የጨጓራ መግማትና ማብሻቅን ያሳያል። ምን አይነት ንፍጣም ልጅ ነው አንተ? እንደዚህ አይነት አርታራ ሌላ ዶክተር ጋር ናስኪ ጨጓራ አንቺ